እናንተ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ወምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አምኖት መሀል ፈንክ ደግ ሰይጣን

ምሕረት ቸርነት የበዛ የምሕረት አባት የይቅርታ ባለቤት አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በቸርነት በቻርነት በምሕረት በቅርባይነት በአባትነት ሳትለየን ያራክን አባት እናመሰግናለን።